በሰሞነኛ የውጤት አልባ ጉዞ ምክንያት የኢትዮጵያ ብሔራዊ ቡድንና የኢትዮጵያ እግር ኳስ በብዙ ትችቶች እየተብጠለጠሉ ይገኛሉ። የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ የማጣሪያ ጨዋታ ከምድብ አምስተኛና ስድስተኛ ጨዋታዎቹ አስቀድሞና ከጨዋታዎቹ መልስ ከትችት ሊድን አልቻለም። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ብሔራዊ ቡድኑ ባስመዘገባቸው የቅርብ ዓመታት ውጤቶች ምክንያት ብዙ ትችቶች ከብዙ አቅጣጫዎች ይሰነዘራሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቢሲ መዝናኛ ቻናሉ የኢትዮጵያ እግር ኳስ እንዴት አሸናፊ ይሁን፣ አሸናፊ ብሔራዊ ቡድን እንዴት እንገንባ፣ የእግር ኳስ ውስጥ ችግር ምንድን ነው በሚል ርዕስ ባዘጋጀው የውይይት መድረክ በጣም በርካታ ባለሙያዎች ተገኝተው ሀሳባቸውን ሲሰጡ ተደምጠዋል። ከእነዚህ ባለሙያዎች አንዱ የሆነው አቶ ሳሙኤል ስለሺ የአዲስ አበባ ዩኒቨርሲቲ ተመራማሪና የስፖርት ሳይንስ መምህሩ ብዙ የሰሉ ሀሳቦችን ሲያነሳ ተደምጧል። አቶ ሳሙኤል ስለሺ በኢትዮጵያ እግር ኳስ ፌዴሬሽን ውስጥ ይሰራ በነበረበት ጊዜ ብሔርን መሰረት ያደረገ የብሔራዊ ቡድን ምርጫ ይደረግ እንደነበረ ሰዎች ሲጠቁሙ እንደነበረ አንስቷል። አላጠናውበትም፣ ግን አሁን አሁን ካለው ነባሪያ ሁኔታ አንጻር ይሄ ብሔርን የሚያስቀድም ክልልን የሚያስቀድም ጥቅምን የሚያስቀድም እንዴ፣ እኛ ኮ ናሽናል ቲም ተጫውተን ስንመጣ እኮ አንድ ስራ አስፈጻሚ ያባል የእሱ ክልል ተጫዋች ስላልተሰለፈ ማለት ነው በውበቱ ጊዜ በሱ ገምግሞ ሆናል። እኮ ታዳላላችሁ፣ በብሔር ነው ተጫዋች የምታሰልፉት። ስለ እውነት የኢትዮጵያ ብሔራዊ ቡድን ባስመዘገበው ሰሞነኛ ውጤት ምክንያት ተደጋጋሚ ትችቶቹ አሁንም እንደቀጠሉ ይገኛሉ። የኢትዮጵያ ብሔራዊ ቡድንን ወደ አሸናፊነት ለመመለስና የሀገሬው የእግር ኳስ አፍቃሪ ዳግም ደስታውን እንዲያገኝ ምን መደረግ አለበት የሚለውን እናንተም በኮሜንት መስጫ ሳጥን ላይ እንድታሰፍሩ እንጠይቃችኋለን። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ።